ከእሷ ጋር ባለውን ከእሳው ጋር ደግሞ እሷን ካልፈለግ ማለት ነው፣ ለምን እንደምትከታተላት በጣም እግራ ይገባኛል። ከአንዱም ሁለቴ ከሁለትም ሶስቴ ከህይወት ይውጣልኝ ብላሃለች ማለት ነው አብርሽ እና፣ በዚሁ አጋጣሚ ማለት ነው አብርሽ፣ እውነት አንዳንዴ አንተም ታጠፋለህ እኮ ለምን እንደሆነ ታቃለን። ዛሬ እንግዲህ ፈቶ ስትቦስት የአገር የሀገር ቀለበት አርጋት ነበረ የቦሰትከው ማለት ነው። ምክንያቱም አንድ ነገር ሲሰራ ያለ ምክንያት ወይም ደግሞ በውስጡ ምክንያት የላያዘ ነገር በውሸት አይቦሰትም፣ እና ከእንደዚህ አይነት ትምህርት ልትማር ይገባል ወይም ደግሞ ያረካውን ነገር በተግባር ማሳየት ነው ያለብህ ማለት ነው። እንግዲህ የፍቅር ቤተሰቦች ቀለበት እየጠበቁ ነበረ የዋሉት ማለት ነው። ያው ቀለበት ታስርላታለህ ብለው በጉጉት ነበር የሚጠብቁት ማለት ነው። እና ያንን ቀለበት የት ሂዶ ነው ማለት ነው? የት ወሰድከው አብርሽ? እንዴት ቀለበት አላረክላትም እና ወይስ ሩታ ለማብሸቅ ወይስ ሩታ ለማነደድ ወይስ ልትነግድባት ነው ፍቅርን ያመጣሃት ማለት ነው። በዚሁ አጋጣሚ በጣም ነው የምታሳዝነኝ ፍቅር ማለት ነው ምክንያቱም ይጂ ስላት ትሄዳለች፣ ናይ ሲላት ደግሞ ትመጣለች። እሷም ደግሞ ሲላት ትሸኘዋለች፣ ሲላት ደግሞ ትቀበለዋለች ማለት ነውና ምንም ምንም ሆናችሁ ወጣችሁን ወረዳችሁ መንደሩታ መቼም አትመስሉም፣ እውነት ለመናገር ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዙ ዝትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና አብርሽ በዚሁ አጋጣሚ ማለት አንዳንዴ እንደ ህጻን ልጅ ባያረገ በቃ

ነገር ባታረግ በጣም ደስ ይላል ማለት ነው። ምክንያቱም ለቤተሰብ ራሱ ለወዴስ ራሱ እያመሰገነ ነበር፣ እንዳያችሁ በእናንተ ነው ይህን ሁሉ ደረጃ የደረስኩት እያለ ነበር። ያንን ነገር በውስጥህ ካደረብህ የሰው ልጅ ምናክል ለአንተ ክብር እንደሚሰጥህ አንተ ትልቅ ደረጃ እንድትደርስ የሚፈልጉ እህቶችህ፣ በጣም በጣም ድንቅ ድንቅ የሆኑ እህቶችህ አሉ እዚህ ሚዲያ ላይ ማለት ነው። እና ይሄ ልፋትህ ያንተን ቢሆን ውጤቱ ግን የእነሱ እስከሆነ ድረስ ለእነሱ እንኳን ትንሽ ክብር ክብር እንኳን ብሰጣቸው በቃ እንደዚህ። በአንተ ምክንያቱም አንተ ትልቅ ልጅ ነው አብርሽ። እውነት ነው ቤተሰብ። የዛሬ ቪዲዮ ምንም ነገር አያስደስትም ማለት ነው። ምንም መኒጃ ፍቅር የምታደርገው ነገር አብርሽም የሚያደርጉት ነገር ምንም፣ እንደውም ሩታ ጀግናና ጥላው ነው ሄደች። መልስም አልሰጠችው ማለት ነው። ከሷም ከሱም አልተናገረችም። ጥላ ሰላም ለመፈለግ ጥላው ነው ሄደችው ማለት ነው። እኔ ጥላው በመሄዱ በጣም ደስ ብሎኛል ማለት ነው። እና በነገራችን ላይ አብርሽ ሰሞኑ እየተናደትኩ ነበር አለ። እንኳንም ተናደትክ ማለት ነው። እና ሲቀጥል ሰው በራሱ ሲደርስበት ነው ይታመማል የምትለው እኮ። እሷ እኮ ሩታ እኮ አንተ እሷ እንዳመማት እኮ አንተም እንዲያምህ ነበረ ትምህርት የ የሰጠችህ ማለት ነው። ግን ያንን ትምህርት ደግሞ ገና አሞህ ተበሳጭተህ በጣም ንዴት ውስጥ ይሄን ሳምንት በሙሉ ስትጭስ ኖረህ ገና ድጋሚ ዛሬ መምጣትህ በጣም እንጃ። ህፃን ልጃ እንኳን እንደዚህ ነገር አያደረግም። እውነት አብርሽ በጣም ነው የሚደብርብህ፣ በጣም ያስጠላብሃል ማለት ነው እንደዚህ አይነት ነገር። ምክንያቱም አንተ ትልቅ ልጅ ነህ። ትዳር ብለህ ነው ትዳርህን ያዝከው እና ትዳር ደግሞ ቀልድ አይደለም። የአንተ ትዳር እና የሩታ ትዳር ማለት እኔ እንጃ ሚዲያ እንደ አብርሽና እንደ ሩታ ትዳር ተብሎ የሚቀናበት ትዳር ነበር። አሁን በዚህ ልክ የማንም መጫወቻ፣ የማንም ቀልድ በተለይ ደግሞ አንተ ወንድ ልጅ ቤቱ አስተካክሎ ቤቱን አሳምሮ ሚስቱ እንኳን የሆነ ነገር ብትሆን ከቤት አትውጭ ብሎ ቀጥቶ የሚያስቀምጥ ወንድ ልጅ ነው ማለት ነው። አላፍትና የሚወስድ በትዳር ውስጥ ወንድ ልጅ ነው ማለት ነው። በቃ ያለፈ ነገር አለፈ። ትምህርት አስተምራህ ነበረ። ዛሬ ድጋሚ እሷን ለመነደድ ይናክል በማረግህ እኔ በጣም አልተመቸኝም። ሲቀጥል፣ አንተ አብርሽ፣ ቤተሰቦችህ ከዛ እየተናገሩ ነው። እናትህ ታሟለች እየተባለ ነው። አባትህ በጣም ተበሳጭተዋል እየተባለ ነው እና ያንን እያለን እስቲ አንዳንዴ ለስራም ሳይሆን እውነቴ ነው ምላችሁ፣ በጣም ነው የደበረኝ ዛሬ። ኤፍሬም ራሱ በሰራው ቪዲዮ በጣም ልቤን የተሰበረው ነኝ ማለት ነው። ምክንያቱም አንዳንዴ ብር ሲባል ይባል እውነት ለምን ብትሎ፣ ከብርም ክብር ይበልጣል፣ ጆሮ ይበልጣል። ምክንያቱም ይሄ ቪዲዮ አይደለትም ይቀመጣል የሚቀመጠ ነው። ነገ ቀን ለራሳቸው ይቆጫቸዋል ማለት ነው። በተለይ ደግሞ አብርሽ እንደዚህ በሴቶች ላይ ደግሞ እንደዚህ ነገር አታርግ። እውነት በጣም ድራማም ቢሆን ስራም ቢሆን በጣም የሚያስጠላና የሚደብር ነገር። ምክንያቱም እናንተ የምሰሩት ነገር እኔ እንጃ። በቃ አብርሽ ከዚህ ሁሉ ማለት ነው። ለምን አንተ ልቦናህን የፈለገው ነገር አታረግም? እውነት አሁን ቤተሰብ ወይም ሩታን ከፈለገ በቅርታ በምንም አድርጎ አይፈታውም። በቃ አጥፍቻለሁ ብሎ በቅርታ ለምን አይፈታውም? ፍቅርን ከፈለገ በቃ አንዴ ፍቅርን ከማልቀስ ከማዘን እሷንም እንደዚህ ከማድረግ ለምን በአንድ ውሳኔ ወስነህ እንደ ወንድ ቁርጥ አድርገህ የአንድ ቆራጥ የሆነ ነገር ለምን አትይዝም አብርሽ? እውነት በዚህ በአንተ አንጠብቅ። ምክንያቱም አንተ ከዚህ በፊት የምትለው ነበረው ጨዋ ቤተሰብ አሳድጎኛል፣ ጨዋ አባት እናት፣ በቃ ስላስተዳደግህ ራሱ ስታወራ በጣም ነበር የምትገርመን ማለት ነው እኔ እውነት ነው የምላችሁ በፊት የሰራቸው ቪዲዮዎች እኔ የትኩ ነው ማያቸው ምክንያቱም በአብርሽ አሁን በቃ እኔ እንጃ ሸገር ከመጣ በኋላ ምን እንደሆነ አላውቅም በዚህ ናክል ብዙዋቸው አላችሁ ብር ነው ይስሩ ስራ ነው ኧረ በጣም ይደብራል በጣም ያስጠላል ማለት ነው እንደዚህ በዚህ ናክል የት ይደርሳል የተባለ ሰው በቃ ትዳሩ በምን ያምራል በምን ውቦ ነው ወልደው ተከብረው ይቀመጣሉ የተባለ ትዳር፣ እንደዚህ አይነት ለትዳር ክብር እኔ እንጃ በጣም ነው ያሳዘነኝ ዛሬ አብርሽ ማለት ነው። በዚህ ልክ ማለት በዚህ ልክ መቅለል፣ በዚህ ልክ በቃ ያልሆነ ነገር መስራት በጣም ያስጠላል ማለት ነው። አብርሽ በነገራችን ላይ እኔ እንጃ እውነት በጣም ነው የሚገርመኝ እኔ በጣም ተቀይረዋል በቃ የሆነ ከበፊት በነበረውም ነገር እኔ እንጃ ሩታን በቃ አሁን ትታለች ሩታ ወደ ራሷ ተመለሳለች ሲባል እሱ ይጀምራል። እሱ ሲተው ደግሞ ሩታ ትጀምራለች ማለት ነው። በጣም የሚያስጠላ የሚደብር ነገር ነው። በተለይም ደግሞ በሴት ልጅ እውነት እንዳለህም ይሳቅ ማለት ለሴት ልጅ ክብር ይኑርህ ክብር ቢኖርህ በጣም ደስ ይላል። ከምንም በላይ ሴት ልጅ አክብር። ምክንያቱም ሴት ልጅ ማለት እናትህ፣ ሚስትህ በቃ ሁሉም አለ ምክንያት ማለት ነው። ለሴት ልጅ ክብር ይገባል። እውነት ሩታን ከሆነ መቼም እሰብራታለሁ ብትል ወይም ደግሞ በሌላ ሰው አስቀናታለሁ ብትል መቼም አትቀናም ሩታ ማለት ነው። ከዛ የበለጠ እጥፍ አድርጋ ነው የምታስከፍልህ ማለት ነው። አልተናደድኩም እያልከው ተናደሃል በጣም ማለት ነው። ሲቀጥል አንተ ኦዲስ ሎ እንዴ ይሄን አክል ቦታ ካለ ለነሱ ምን እንጃ። ትንሽ አስተሳሰብ ሀስበህ እኔ ማን ነኝ በልና፣ ትንሽ እኔ እንጃ። እኔ በይቱ መንደር በጣም የሚያደንቃቸውና የሚወዳቸው የነበረው አብርሽና ሩታ በአሁኑ ሰዓት እኔ እንጃ፣ በቃ ሁሉም እየተቀየረበት በተለይ ደግሞ በአብርሽ እየተቀየረበት ነው ያለው ማለት ነው። ምክንያቱም አንድ ወንድ ልጅ ወይም አንድ ሴት ልጅ ምን እንደምታስተምር የትዳር ማዋል ወይም ደግሞ እኛ አረብ ሀገር ያለን ሴቶች በጣም እንከፋለን፣ እንደበራለን አገራችንን ገብተን የሆነ ነገር እንይዛለን። ያንን ነገር ለማድረግ እውነት በጣም የሚደብር የሚያስጠላ ትዳር በእነሱ የመጣ እንዲጠላ የሚያረጉ ነገር ነው የሚሰሩት ማለት ነው። በተለይ ደግሞ አብርሽ፣ ወደ ራሰ ብትመለስ ከቻልክ ደግሞ ሩታን ይቅርታ ጠይቀህ በምንም ነገር አባ አብለህ ወደ ራስህ መልሰህ ትዳርህን ብትመራ፣ አይም ካልክ ደግሞ ህይወት ከሩታ ጋር አበቃለኝ ካልክ ደግሞ በስነ ስርዓት በቃ ሩታን ባለችበት ትትሃት፣ እሷም የራሷን ሰላም የሆነ ኑሮ ትኖር፣ አንተም ደግሞ የራስህን ሰላም የሆነ ኑሮ ብትኖሩ ጥሩ ነገር ይዛችሁ ብትመጡ ደስ ይላል። ይሄ እውነቴ ነው። ሙላቸው ሁላችሁም የምትሰሩ ስራ በጣም የሚያስጠላና የሚደብር ነገር ነው ማለት ነው። በተለይ አብርሻ አንተ ትልቅ ትልቅ ትልቅ ልጅ ነህ እና በአንተ ማይጠበቅ ነገር አትስራ። እውነት የአባት የእናትህን አንገት አታስደፋ። በተለይ ደግሞ ለእናት ለአባትህ ክብር ይኑር፣ ክብር ከምንም በላይ እና አባትን እኔ እንጃ። አንተ ለእናት ለአባትህ ክብር እንዳልሰጠሃቸው ሚዲያ ላይ ያሉ ሰዎች ክብር ነው የሚሰጧቸው። እኛንን ክብር የምንሰጣቸው ሲያለቅሱ የምናለቅሰው የሆነ ነገር ሲደረጉ ሲዘቀዘቁኛ አንባ ደንብ የምናጥለው በዚህ ናክል እኔ እንጃ ስራ እውነት። ለምን ብትሉ ለምን ትንሽ ነገር አትሁንም በጥሩ ነገር ብሰራ ነው ብዬ ነው።